ሰላም በያላችሁበት፣ የተወደዳችሁ ተመልካቾቻችን ሀዲያ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በሁሉም ደረጃ የሚገኙ አመራሮች የላቀ ተግባር በማስመዝገብ የሕዝቡን ተጠቃሚነት ማረጋገጥ እንዳለባቸው የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ ተናገሩ። ከተረጂነት ወደ ምርታማነት ለመሸጋገር በግብርና ስርዓት ትኩረት ተሰጥቶ እየተሰራ መሆኑን የሻሾጎ ወረዳ ዋና አስተዳዳሪ አቶ ግርማ ሎቤ ተናገሩ። ተማሪዎች ተነሳሽነት እና መልካም ስነምግባር ተላብሰው ሀገራዊ እድገትን ለማረጋገጥ የድርሻቸውን ሊወጡ ዝግጁ መሆን እንዳለባቸው የማዕከላዊ ኢትዮጵያ ክልል ምክትል አስተዳዳሪና የማህበራዊ ክላስተር አስተባባሪና የክልሉ የትምህርት ቢሮ ኃላፊ አቶ አንተነ ፈቃዱ አሳሰቡ። ከዜናዎቹ ጋር ምንትዋብያሱ ነኝ። ወደ ቀዳሚው ዜና አመራለሁ። በሁሉም ደረጃ የሚገኙ አመራሮች የላቀ ተግባር በማስመዝገብ የሕዝብን ተጠቃሚነት ማረጋገጥ እንዳለባቸው የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ ተናገሩ። በዞኑ በበጀት አመቱ የተከናወኑ ተግባራት ባለድርሻ አካላት በተገኙበት ተገምግሟል። ለምለም ዮኤል ዝርዝሩን ታቀርባለች። የሀዲያ ዞን 2017 እቅድ አፈጻጸም የዞን ዋና አስተዳዳሪ አቶ ማቴዎስ አንዮ ጨምሮ የዞን አመራሮች ወረዳና የከተማ አስተዳደር ከፍተኛ የስራ ኃላፊዎች በተገኙበት ተገምግሟል። በውይይቱ የ2017 ዓ ም የስራ እቅድ ሪፖርት በዞኑ በየዘርፉ አመራሮች ቀርቦ በጥልቀት የተያየ ሲሆን በሪፖርቱ በርካታ ጠንካራ ጎን ቢኖርም በዞን ብድር አመላለስ፣ በሰላምና ጸጥታ፣ በከተማ ልማት ለአርሶ አደሩ ማዳበሪያ በጊዜ ከማቅረብ አንጻር፣ በገበያ አሰባሰብ፣ በሌማት ትሩፋት በጠንካራ ጎን የተነሱ ናቸው። በቀረበው ሪፖርት መነሻነት ሀሳባቸውን ያነሱት የውይይቱ ተሳታፊዎች በቀረበው ሪፖርት በሁሉም ዘርፍ በርካታ ጠንካራ ጎን ቢኖርም በታችኛው መዋቅር አገልግሎት ከመስጠት ጋር ክፍተቶች መኖሩን ገልጸው ከሰላምና ጸጥታ ጋር ተያይዞ አልፎ አልፎ የሚታየውን ችግሮች ሁሉም ባለድርሻ አካላት ህብረተሰብንም ጨምሮ ሰላምን ለማረጋገጥ መስራት እንደሚያስፈልግ ተናግረዋል። የኑሮ ውድነትን ለመቅረፍ የተለያዩ ስራዎች የተሰሩ ቢሆንም በሚፈለገው ደረጃ አለመሆኑ የተናገሩት አስተያየት ሰጪዎቹ በትራንስፖርት ላይ የሚታየውን የታሪፍ ጭማሪ ክትትል እንደሚያስፈልገው ገልጸው ነዳጅ የሚቀዳበት ቦታ የሚሰሩ ሕገ ወጥ ነጋዴዎች ያለ አግባብ እንዳይሰሩ ጥብቅ ክትትል ማድረግ ይገባል ብለዋል። አክለውም በከተማ ልማትና እድገት ያለው እንቅስቃሴ አስደሳች መሆኑን ገልጸው ንጹህ አካባቢን ለመፍጠር በሚሰራው ስራ ሁሉም የበኩሉን ድርሻ መወጣት እንዳለበት ገልጸዋል። መድረኩን የመሩት የሀዲያ ዞን ዋና አስተዳዳሪ አቶ ማትዮስ ሳንዮ በበኩላቸው በ 2017 ዓ ም በግብ ስምምነት አፈጻጸም ከአመራሮች ጋር በተደረገው ስምምነት መሰረት በተለያዩ ዘርፎች ላይ አበረታች ውጤት መመዝገቡን ተናግረዋል። በሰላምና ጸጥታ፣ በግብርና፣ በትምህርት እና በሌሎችም ከህብረተሰብ ጋር በቅንጅት መሰራቱ አበረታች መሆኑም አቶ ማትዮስ ሳንዮ አክለው ገልጸዋል። ከዚህ ቀደም ከማዳበሪያ ጋር ተያይዞ ዕዳ እንደነበር አስታውሰው በአመራሩ ቁርጠኝነትና ጠንካራ ክትትል ዞኑ ከዕዳ ነፃ መሆኑንም ተናግረዋል። በየደረጃው ያሉ አመራሮች በቅንጅት በመስራት ህብረተሰቡን በማገልገል ለአካባቢ እድገት መስራት እንደሚገባ ገልጸው በሚቀጥለው ዓመት ያለውን ችግሮች በመፍታት የተሻለ ውጤት ለማስመዝገብ እንደሚሰሩም ገልጸዋል። በመጨረሻም የ2017 ዓ ም በየዘርፉ የነበረውን ጠንካራ ጎን ማስቀጠል፣ የታዩ ክፍተቶችን በመቅረፍ የህብረተሰቡን ተጠቃሚነት ለማረጋገጥ መስራት ይገባል በማለት ውይይቱ ተጠናቋል ስትል ባልደረባችን ችን ልጁና ዮሐንስ ዘግባለች። ከተረጂነት ወደ ምርታማነት ለመሸጋገር በግብርና ስራ ትኩረት ተሰጥቶ እየተሰራ መሆኑን የሻሾጎ ወረዳ ዋና አስተዳዳሪ አቶ ግርማ ሎቤ ተናገሩ። በወረዳው በበልግ እርሻ ከ9.4 ሺ ሄክታር በላይ ማሳ በተለያዩ ሰብሎች መሸፈኑንም የወረዳ ግብርና ጽህፈት ቤት አስታውቋል። ተጨማሪያል የሻሾጎ ወረዳ ዋና አስተዳዳሪ አቶ ግርማ ሎቤ እንደገለጹት በወረዳው ከተረጂነት ወደ ምርታማነት ለመሸጋገር በጥምር ግብርና ትኩረት ተደርጎ እየተሰራ መሆኑንና በተለይም ወረዳው በልግ አምራች በመሆኑ በበልግ እርሻ ላይ ትኩረት ተሰጥቶ እየተሰራ ነው። ከተረጅነት ወይም ከልመና ድህነትን የማሸነፍ ትግል በሚደረግበት ምዕራፍ ውስጥ ነው የምንገኘውና ከዚህ አንጻር ከተረጂነት ወደ ምርታማነት የሚለውን ፕሮጀክት በፕሮጀክት ደረጃ ተያይዞት በክልል መንግስትም ትልቅ ትኩረት ተሰጥቶ እየተገመገመ የዞን አስተዳዳሪም በዞን ደረጃም ያንኑ ተከትለን ደግሞ እኛም እንደ ወረዳ የማይናቁ ውጤቶችም እየተመዘገቡ ተስፋሳይ ስራዎች እየተሰሩ ናቸው የሚል አሳባለኝ በበልግርሻ ተግባር ላይ ከመግባት አስቀድሞ የንቅናቄ መድረክ ተፈጥሮ ከአርሶ አደሮችና ከባለድርሻ አካላት ጋር በመተማመን ወደ ተግባር መገባቱን የተናገሩት አቶ ግርማ በበልግርሻ በቆሎ በስፋት ተዘርቶ በአሁኑ ወቅት በጥሩ ቁመና ላይ መሆኑን አብራርተዋል። ለዚህም የሚያስፈልገውን ግብአት ማሟላት መቻሉን የተናገሩት ዋና አስተዳዳሪው ለምርርሻ በቂ ዝግጅት ተደርጎ ወደ ተግባር ተገብቷል ብለዋል። በወረዳውም የአርሶ አደሮችን ኑሮ ለማሻሻል እየተተገብረ ባለው 3430 የፍራፍሬ መንደር ቀደም ብለው ሌላው ወደ ተግባር የገቡ አርሶ አደሮች ውጤታማ መሆናቸውን አስረድተዋል። በአሁኑ ወቅትም በአርሶ አደሮች ማሰልጠኛ ተቋማት፣ በግለሰብ መሬቶች፣ በሃይማኖት ተቋማት 3430 የሙዝ ተክል እየተተከለ መሆኑን አስረድተዋል። በጎልቾ ቦዮ ቀበሌ ላይ የዚህ የ3430 የሙዝ ፕሮጀክት ኤክስቴንሽን ማለት እንችላለን። እየተተከለው ይህንን በኤፌቲሲ ማሳ በአርሶ አደሮች በአርሶ በግል አርሶ አደር ደረጃም እየተተከለ ነው። ያለው ሱታ ቀበሌ ላይ ሊቀንበሩ አርአያ ሊሆን በሚችል ደረጃ በግሉ እስከ 600 ሙዝ ተክሏል። የዚህ የ3433 ሙዝ ፕሮግራም ማለት ነው። በተመሳሳይ ጎልች ቦዮም ላይ ከኢፍቲዚ ማሳ ጀምሮ እስከ አርሶ አደር ማሳ የአመራሩ ሚና ከፍተኛ ነው። ያንን አርሶ አደሩ እየተከተለ እየፈጸመ የሚሄድበት እድል እያየን እንደሆነ ለመግለጽ ፈልጌ ነው። የሻሾጎ ወረዳ ግብርና ጽህፈት ቤት ኃላፊ ዶክተር ወንዱ መለሰ እንደተናገሩት በወረዳው በበልግርሻ በዋና ዋና ሰብሎች 9474.2 ሄክታር ማሳ በተለያዩ ሰብሎች መሸፈኑን ተናግረው ከዚህ ውስጥ በ5445 ሄክታር ማሳ በ133 ክላስተር በበቆሎ ብቻ መሸፈኑን አብራርተዋል። እንደ አጠቃላይ ወደ 9474 ነጥብ 2 ሄክታር አካባቢ ነው በልግ ላይ በዋና ዋና ሆርቲካልቸር ሳይጨምር የምናለመው። ከዚህ ውስጥ 5440 ነጥብ አምስት አካባቢ በቆሎ ነው ማለት ነው። ስለዚህ በቆሎ ስናመርት ያው እንደኛ አካባቢ በቆሎ በጣም ፖቴንሻል አካባቢ ስለሆነ በጣም ክላስተር ማልማት አለብን። የክላስተርን ጥቅም አርሶ አደሩ ክላስተር ምንድን ነው? በክላስተር ስናለማ ምንድን ነው ጠቀሜታ የምለው ነገር ዝርዝር አርሶ አደሩ ጋር ተግባብተን አብዛኛው ካለን መሬት ከ5440 ሄክታር ወደ 2098ቱን ወደ 133 ክላስተር በ37ቱም በወረዳችን ባሉ መዋቅሮች አልምታናል ማለት ነው እንደ ለዚህም የሚያስፈልገውን ግብአት ለአርሶ አደሩ በሚፈለገው ልክ ማቅረብ መቻሉን የተናገሩት አቶ ወንዱ በአሁኑ ወቅትም ለመኸር እርሻ በቂ ዝግጅት ተደርጎ ወደ ተግባር ተገብቷል ብለዋል። ዶክተር ወንዱ አክለውም ከዋና ዋና ሰብሎች በተጨማሪ በቋሚ ተክሎች ሙዝ በ25 ሄክታር እንሰት በ18 ሄክታር እና አቮካዶ በ17 ሄክታር ማሳ ላይ እየተከሉ መሆኑን ተናግረዋል። አመታዊ ሰብሎች ውጪ ቋሚ የሆኑ ሰብሎችም ላይ በስፋት እየሰራ ነው። በቋሚ የሆኑ ሰብሎች ላይ ሁ 30 40 30 ተብሎ በተባለው ኢኒሼቲቭ መስኖ አማራጮች ችም ስላሉ የውሃ አማራጮችን ተጠቅመን ሁሉም አካባቢ ላይ የሙዝ የማስተከል ስራ በልጊም ላይ የጀመርነዋል። ምህሪም ላይ አጠናክረን ቀጥለናል። በዚህ አመት ከ25 ሄክታር በላይ በሙዝ ብቻ ለማልማት ኢንሰቲንም እንደዛው እስከ 18 ሄክታር አቮካዶም እንደዛ 17 ሄክታር በስፋት አቅደን በበልግ ላይ የጀመርናቸው ነገሮች አሉ ይህን በመኸርም በስፋት ለማስቀጠል አቅደን እየሰራ ነው የወረዳው ግብርና ጽህፈት ቤት የእርሻ ዘርፍ ኃላፊ አቶ ታገሰ አዋጆ በበኩላቸው በበልግ እርሻ በዋና ዋና ሰብሎች ማልማት እየተቻለ ቢሆንም በአንዳንድ አካባቢዎች መጠነኛ የዝናብ እጥረት በመኖሩ በአሁኑ ወቅት የተሻለ አፈጻጸም መኖሩን አስረድተዋል በሻሾጎ ወረዳ የሱታ ቀበሌ ግብርና ጽህፈት ቤት ኃላፊ አቶ ካድር ዘለቀ እንደተናገሩት በቀበሌው 158 ሄክታር ማሳ በበልግ እየለማ መሆኑን ተናግረው በአሁኑ ወቅትም በጥሩ ደረጃ ላይ መሆኑን አስረድተዋል። አርሶ አደር መኮሩ አራሱና አርሶ አደር ኑርዬ ደቦጭ የሱታ ቀበሌ አርሶ አደሮች ሲሆኑ በማሳቸው በቆሎ ዘርተው በአሁኑ ወቅት ዩሪያና የአፈር ማዳበሪያ በመጨመር ላይ መሆናቸውን አብራርተዋል። ቀበሌውም ምርት ከማምረት በተጨማሪ ለከብት እርባታና ለሙዝ ተክል ምቹ በመሆኑ በትኩረት እየሰሩ መሆናቸውን አስረድተዋል። አርሶ አደር ታምራት ኪበሞ የጉ ጎልቾ ቦዬ ቀበሌ አርሶ አደር ሲሆኑ በቀበሌውም ከተረጂነት ወደ ምርታማነት ለመሸጋገር በቆሎ በመዝራት ሙዝ በመትከልና እንዲሁም ሌሎች የግብርና ስራዎችን በመስራት ለገበያም ጭምር እያቀረቡ መሆናቸውን አስረድተዋል። እንደ ባልደረባችን ዋበላ ወርቁ ዘገባ፣ ቀበሌው በጎርፍ ተጋላጭ አካባቢ በመሆኑ መንግስት የጀመረውን ጎርፍ የመከላከል ስራውን እንዲያጠናክር ጠይቀዋል። ተማሪዎች ተነሳሽነት እና መልካም ስነ ምግባር ተላብሰው ሀገራዊ እድገትን ለማረጋገጥ የድርሻቸውን ሊወጡ ዝግጁ መሆን እንዳለባቸው የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳደር የማህበራዊ ክላስተር አስተባባሪና የክልሉ የትምህርት ቢሮ ኃላፊ አቶ አንተነ ፈቃዱ አሳሰቡ። የዋቸሞ ዩኒቨርሲቲ ለ15ኛ ዙር በመደበኛና በተከታታይ የትምህርት መስኮች በመጀመሪያና በሁለተኛ ድግሪ ያሰለጠናቸውን 1255 ተማሪዎችን አስመርቋል። ከዕለቱ ተመራቂዎች ስድስት ሴቶች መሆናቸው ተጠቁሟል ነብዩ ዮናስ ዝርዝሩን ያቀርበዋል በምረቃት ፕሮግራሙ ላይ ንግግር ያደረጉት የዋቸ ዩኒቨርሲቲ ፕሬዝዳንት ዶክተር ዳዊት አየሶም እንደገለጹት ትምህርት ከግለሰቦች አልፎ የለውጥ እድገትና ጉዞን ለማስቀጠል ቁልፍ መሳሪያ ነው ብለዋል ዩኒቨርሲቲው በምርምር በመማር ማስተማርና በማህበረሰብ አቀፍ አገልግሎት ዘርፎች የተለያዩ ተግባራትን እያከናወነ እንደሚገኝም ተናግረዋል ትምህርት ከግለሰቦች አልፎ በአለም አቀፍ ደረጃ የሚስተዋሉ ችግሮች በመቅረፍ ምቹና ተስማሚ አካባቢ በመፍጠር የለውጥና የእድገት ጎዳና ለመከተል የሚረዳ ዋነኛ መሳሪያ ነው። እንደሚታወቀው ዋቻማ ዩኒቨርሲቲ ከተመሰረተበት ጊዜ ጀምሮ ጥራት ያለው ትምህርት ለዜጎች በመስጠት ብቁና ተወዳዳሪ ዜጋ ለማፍራት በርካታ ዘርፎች ላይ ማህበረሰብ አገልግሎት በመስጠት በሳይንቲፊክ ኮንትሪቢሽን እና በፈጠራ ስራዎች እንዲሁም በምርምር ስራዎች ላይ አይነተኛ ስራ እየሰራ መቆየቱና አሁንም እየሰራም እንዳለ ማየት ሚቻል። ዩኒቨርስቲው የትምህርት ጥራትን በማረጋገጥ የልቀት ማዕከል ለማድረግ እና ዘመኑ ከቴክኖሎጂ ጋር ለማስተሳሰር በርካታ ስራዎች እየተሰሩ እንደሚገኝም ዶክተር ዳዊት ተናግረዋል። ትምህርት ስርዓታችን ዘመኑን የሚመጥን እና ያለውን የሀገራችን ችግር በሚፈታ መንገድ ለመቃኘት ፕሮግራሞቻችን ረም ሪቫይዝ በማድረግና ከዘመኑ ቴክኖሎጂ ጋር የማስተሳሰር ስራዎችን በስፋት እየሰራ ይገኛል። ተመራቂ ተማሪዎች የሀገሪቱን ሁለንተናዊ ብልጽግና ጉዞ እውን ለማድረግ የድርሻቸውን እንዲወጡ አሳስበዋል። ተመራቂዎቹ በቆይታቸው የቀሰሙትን እውቀትና ክህሎት በመጠቀም ስራ ጠባቂ ሳይሆን ስራ ፈጣሪ መሆን ለራሳቸው ለቤተሰባቸው፣ እንዲሁም ለሀገራቸው ጠቃሚ ዜጎች እንደሚሆኑም ፕሬዚዳንቱ አስገንዝበዋል። በቆይታችሁ ወቅት ያገኛችሁትን የንድፈ ሀሳብ እውቀትና ክህሎት በተግባር ልምድ በመጠቀም በአገር ግንባታ ሂደት ላይ የራሳችሁን አስተዋጽኦ እንድትወጡ ላሳስብ ይወዳሉ። በዕለቱ የክብር እንግዳ የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድር ማህበራዊ ክላስተር አስተባባሪ ናም የክልሉ ትምህርት ቢሮ ኃላፊም አቶ አንተነ ፍቃዱ እንደገለጹት ተመራቂዎች የዛሬ ስኬት የግለሰብ ሳይሆን የአገሪቱ ሀብት በመሆኑም ልዩነቶችን በማጥበብ አካታችና አንድነትን ለማጠናከር የድርሻችሁን ልትወጡ ይገባል ብለዋል። የዛሬ ስኬት የግላችሁ ብቻ ሳይሆን የቤተሰባችሁ፣ የህዝባችሁና የውድ አገራችን ነው። ዛሬ የመጀመሪያው ምዕራፍ ዘግታችሁ ሌላውን ምዕራፍ የምትጀምሩበት ነው። በ2040 መንግስት ኢትዮጵያ በዓለም አቀፍ ደረጃ ትልቅና በኢኮኖሚ በለጸገች እንድትሆን ዘርፈ ብዙ ተግባራት እያከናወነ እንደሆነም አንስተዋል። ይህን ለማስቀጠል ተወዳዳሪ፣ ተመራማሪ ዜጎችና የቴክኖሎጂ ባለቤቶችን የሚፈልግ በመሆኑም ተመራቂዎች በትጋት መስራት ይጠበቅባቸዋልም ብሏል። ተመራቂዎች ተነሳሽነትና መልካም ስነምግባር ተላብሰው ሀገራዊ እድገትን ለማረጋገጥ ዝግጁ መሆን እንዳለባቸውም አስገንዝበዋል። ውድ ተመራቂዎች እናንተ የወደፊቱ የኢትዮጵያ ብቻ አይደላችሁም፣ የዛሬዋ ኢትዮጵያ ጭምር እንጂ። ስለሆነም እንደ ተማረ ዜጋ ኃላፊነታችሁ ትልቅ ነው። ለእውነቱ ለእውነት ቁሙ፣ ልዩነትን አክብሩ፣ አንድነትን ፈልጉ፣ የሰላም ለሰላም ዘብ ቁሙ። እናንተ ጠላቻን ሳይሆን ፍቅርን ዝሩ። ይህን ስታደርጉ ኢትዮጵያ ሀገራችን ከመቼውም ጊዜ በላይ የፈረጠመች ትሆናለች። አንዳንድ የዕለቱ ተመራቂ ተማሪዎች በበኩላቸው ለምርቃት መብቃታቸው ደስተኞች እንደሆኑናም በየተማሩት ሙያ ዘርፍ በቅንነትና በታማኝነት ህብረተሰቡን ለማገልገል ዝግጁ መሆናቸውን ገልጿል። የመንግስት ስራ ከመጠበቅ ባሻገር ስራ ፈጥረው እንደሚሰሩም ተናግረዋል። ያው በጣም ነው ደስ ያለኝ። ኤክስፔክት አላደረግኩም እንደዚህ ይሆናል ብዬ። ሁላችንም የተማርነው መልካም ስራ ለመስራት ነው እና እግዚአብሔር መልካም ስራ ምንዘራ ያድርገን በየትኛው መንገድ እንደሆነ ባይታወቅም ለመልካም ምን ሆን እግዚአብሔር ያድርገን። ላል ታይም ፕላን እያስቀመጥኩ ነው የሚሰራውና ያን በመጠቀሜ ለዛሬ እንደደረሰ ለርቶ ታቶኛ ልላለሁ። በተማርኩበት ፍልድ ማህበረሰብን ማገልገል አክቹአሊ ማገልገል የጀመርኩት ከዚሁም ስለሆነ ወደፊት በሚሄድበት ሰዓት ላይ ብዙም ያሰግረኛል የምል እምነትም የለኝም። ያን እያጠናከርኩኝ እያጠናከርኩኝ የሜር ስራ ሰራለሁ ብዬ አስባለሁ። በበኩሌ በጣም ዝግጁ ነኝ። ጥሩ የግቢ ቆይታ ነበረን። እኛ ብዙ አመት ቆይተናል፣ ስድስት አመት በተማርንበት ዘርፍ ቃልም ገብተን እየወጣ ነው እና በተማርንበት ዘርፍ ቃል በገባ ነው መሰረት ህዝቡን ህብረተሰቡን ማህበረሰቡ ያስተማረንን ማህበረሰብ ለማገልገል ያው ቃል ገብተን እየወጣ ነው እና እንተገብረዋለን። በእለቱ አንዳንድ ተመራቂ ቤተሰቦች በሰጡት አስተያየት በሀገሪቱ ብሎም በአለም አቀፍ ደረጃ ተወዳዳሪ እና ተመራማሪ ዜጎች በኢኮኖሚያዊ ማህበራዊ፣ ፖለቲካዊ እናም በሌሎች ጉዳዮች ያላቸው ሚና ከፍተኛ መሆኑን ተናግረዋል። ተማሪዎች በሀገሪቱ አንድ አንድነትና እድገት የድርሻቸውን እንዲያበረክቱም የተማሪ ወላጆች ክትትልና ድጋፍ ማጠናከር እንዳለበትም አስገንዝበዋል። ተመራቂዎች በዚህ በልማቱም በፖለቲካውም መልካም ወደፊት አገር ግንባታ ላይ በሰላም አገር ወደፊት እንድትቀጥል ሉዓላዊነቷን አስከብራ ታሪካዊ አንድነቷን አስከብራ ሴቶቿን መልካም ሴቶቿን አስከብራ ኢትዮጵያ የመጀመሪያ ታላቅነቷን እንድትመልስ አስተዋጽኦ ሊያደርግ ይገባል እላለሁ። ይሄኛው ትውልድ በተሰማሩበት በሚሰሩበት ቦታ ሁሉ በብቃትና በታማኝነት በተለይ ሀገር ወዳድ መሆን አለባቸው። ሰው ሀገር ወዳድ ሲሆን ህዝቡን ይወዳል፣ መንግስትን ያከብራል። እንደና ደግሞ በውስጡ ያለውን ነገር ማድረግ ይችላል፣ እውቀቱን መጠቀም ይችላል። በዕለቱ የተሻለ ውጤት ላስመዘገቡ ተመራቂ ተማሪዎች ማበረታቻ ሽልማት ተበርክቶላቸዋል ሲል ባልደረባችን ተመስገን ታደለ ዘግቧል። የቲዮሎጂ ትምህርት ትውልድን ከማነጽ አንጻር ሚናው የጎላ መሆኑ ተጠቆመ። የሆሳና ቲዮሎጂካል ሴሚናሪ አካዳሚ ኮሌጅ በዲፕሎማና በዲግሪ ፕሮግራም በእንግሊዝኛ ቋንቋ ያሰለጠናቸውን ተማሪዎች አስመርቋል። ቤተሌም ደመቀ። መድረኩን በእንኳን ደሳላችሁ ንግግር ያስጀመሩት የሆሳና ቲዮሎጂካል ሴሚናሪ አካዳሚ ኮሌጅ ዲን አቶ ሙልጌታ መናሙ ከዚህ ቀደም ተቋሙ በሰርተፍኬት ፕሮግራም ማስተማር የጀመረ መሆኑን ገልጸው አሁን ላይ በማስተርስ ፕሮግራም ማስተማር መጀመራቸውን ተናግረዋል። ሆሳዕና ቴዎሎጂካል ሴሚናሪ 64 አካባቢ ነው። በመጽሐፍ ቅዱስ በሰርቲፊኬት እየጀመረው ከዛ ከብዙ አመታት ቆይታ በኋላ ወደ እንግሊዘኛ ዲፕሎማ አደገ። ከዛ ከ13 ዓመት ጉዞ በኋላ ደግሞ በቲኦሎጂ በዲግሪ ቀጠለ። ከዛ ከ13 ዓመት ጉዞ በኋላ አሁን ማስተርስ አንደኛ አመት ጨርሷል። ተቋሙ በእንግሊዝኛ ቋንቋ ተማሪዎችን ማብቃቱ በዓለም አቀፍ ደረጃ ተፈላጊነታቸው እንዲጨምር ያደርጋል ብለዋል። ቴዎሎጂካል ሴሚናሪ አካዳሚ ኮሌጅ በዲፕሎማና በድግሪ ፕሮግራም በእንግሊዝኛ ቋንቋ ያሰለጠናቸውን 38 ተማሪዎችን ማስመረቁንም አክለው ተናግረዋል። አሁን በዛሬ ላይ ለምረቃ የቀረቡት የዲፕሎማና የድግሪ ተማሪዎች ናቸው። የድግሪ ተማሪዎች በቀንና በማታ 32 ተማሪዎች ናቸው። ዲፕሎማ ስድስት ተማሪዎች ናቸው። በጠቅላላ 38 ተማሪዎችን ይህን አስመርቃለን። እግዚአብሔር አምላካችን የተመሰገነ ይሁን። የሆሳና ቴዎሎጂካል ሴሚናሪ ዳይሬክተር ቄስ በየነጫ ኪሶ በበኩላቸው እዚህ ደረጃ ለመድረስ ብዙ ዋጋ የተከፈለበት መሆኑን ጠቅሰው የቴዎሎጂ ትምህርት ትውልድ ከማነጽ አንጻር ሚናው የጎላ ስለሆነ ሁሉም ሰው ወደ ተቋሙ በመምጣት እንዲማር ሲሉም ጥሪ አስተላልፈዋል። ወደዚህ ደረጃ ለመድረስ መጀመሪያ ይህ ትምህርት ቤት የሰርቲፊኬት ፕሮግራም ነው የነበረው። ያን ጊዜ ከውጭ ያሉ አሉ የጀርመን ሚሽነሪዎች እና የፊንላንድ ሚሽነሪዎች በዚህ በሲኔዶሳችን በተለያዩ አገልግሎት ዘርፎች እያገለገለው ነበር። በነርሱ አማካኝነት የሰርቲፊኬት ፕሮግራም ተከፍቶ በሰርቲፊኬት ለ29 ዓመት ነው የቆየው። ነገር ግን ከዛ በኋላ የውጭ አገልጋዮች ቲቶ እየሄዱ፣ ዲፕሎማ የተከፈተው በእኛ አገልጋዮች ነው። ዲፕሎማ ከተከፈተው 13 አመት ቆይቶ የዲግሪ ፕሮግራም ተከፈተ። ከዲግሪ ደግሞ 13 አመት ቆይቶ ባለፈው አጉሜ ሁለት የመክፈቻ ፕሮግራም ተደርጎ የማስተርስ ፕሮግራም ተከፍተዋል ማለት ነው። ቴዎሎጂ ትምህርት ማለት ለትምህርት ሁሉ ምንጭ ነው። ለመንግስት ሰራተኛም ለድርጅት ሰራተኛም ለሌላም ለስነ ምግባር ቢሆን፣ ለአገር ልማት ቢሆን፣ የታነጸ ትውልድን ለማፍራት ቢሆን የቴዎሎጂ ትምህርት ለሁሉም የሚያስፈልግ ስለሆነ በዚህ አጋጣሚ ለማማር የሚፈልጉ ሁሉ ወደ ሰሜናዊ ሮማችን መጥተው በማታ በቀንም የሚችሉ እና በስራ ቢዚ የሚሆኑ ማታም እንዲማሩ ጭምር ለማሳሰበው ይወዳለሁ። በእለቱ ተሸላሚ የነበሩ ተመራቂ ተማሪዎች በበኩላቸው እንደገለጹት በዛሬ ዕለት በመመረቃቸው ደስተኛ መሆናቸውን ገልጸው በተመረቁበት መስክ ህብረተሰቡን ለማገልገል እቅድ እንዳላቸውም ተናግረዋል። እግዚአብሔር ይመስገን እንደ እግዚአብሔር ኃይል ሐዋርያው ጳውሎስ ስል ሁሉም በሚሰጠኝ በክርስቶስ እችላለሁ አለ እና በእግዚአብሔር አቅምና በእግዚአብሔር ችሎት ለዚህ ጊዜ ሊደርስ ያለው ለዛሬ ቀን ማለት አራቶን አመት ፈግቻለሁ። ያው ብዙ አይነት ቻሌንጂንጎች አሉ፣ ብዙ አይነት ተግዳሮቶች አሉ እና እግዚአብሔር ኃይል አቅም ሆኖኝ ለዚህ ለዛሬ ለደስታው ቀን በቅቻለሁ ማለት ነው። ብዙ ቻሌንጆች ነበሩ። ማለፍ በራሴም ማለፍ የማልችለው ብዙ ነገሮች ነበሩ። ግን እግዚአብሔር ረተኝ ነው። በሰላም አሳልፈኝ ለዛሬ ግራጁዌሽን ቀን ያደረሰኝን እግዚአብሔርን በጣም ነው ማመሰግና እሱን እግዚአብሔር በሰጠኝ ስጦታ በሰጠኝ ጸጋ የተሰጠ የተሰጠኝን አደራ በታማኝነት ማገልገል ይፈልጋለሁ። በመርሃ ግብሩም የሃይማኖት አባቶች የተገኙ ሲሆን መርሃ ግብሩ በተለያዩ ሃይማኖታዊ ስርዓት በድምቀት ተከናውኗል። በክልሉ ጥራት ያለው የግብርና ግብአት በማቅረብ ምርትና ምርታማነትን ለማሳደግ በቅንጅት እየተሰራ መሆኑን አቶ ስማን ስሩር ገለጹ። ተጨማሪ አለን። በማዕከላዊ ኢትዮጵያ ክልል ግብርና ቢሮ የግብርና ግብአቶች ጥራት ቁጥጥር ኳራንቲን ባለስልጣን በህገወጥ የግብርና ግብአት ዝውውር ላይ ከግብርና ግብአት ህገወጥ ዝውውር ግብረ ኃይልና ከባለድርሻ አካላት ጋር በሀላባ ቁሊቱ ከተማ የምክክር መድረክ አካሂዷል። በምክትል ርዕሰ መስተዳደር ማዕረግ የገጠር ልማት ክላስተር አስተባባሪና የግብርና ቢሮና የግብረ ኃይሉ ሰብሳቢ አቶ እስማን ስሩር በክልሉ ጥራት ያለው የግብርና ግብአት በማቅረብ ምርትና ምርታማነትን ለማሳደግ በቅንጅት እየተሰራ ነው ብለዋል። ዜጎችን የኑሮ መሰረት በማሻሻል የሀብት ምንጭና የስራ ዕድል መፍጠሪያ አቅም መሆኑን ተናግረዋል። ጥራት ያለው ግብአት በወቅቱ በተመጣጣኝ ዋጋ ለአርሶ አደሩና ለአልሚ ባለ ሀብቱ በማቅረብ ግብርናን ለማዘመን እየተሰራ መሆኑን ገልጸዋል። መንግስት አሰራሮችን በማሻሻል ከቀረጥ ነጻ የግብርና ግብአትና ቁሳቁስ እንዲገባ በማድረጉ በግብርናው ላይ ተጨባጭ ለውጥ ማምጣት ተችሏል ብለዋል። የህብረት ስራ ማህበራትንና በዘርፉ የተሰማሩ አልሚዎችን በማጠናከር የምርጥ ዘር ብዜት አቅርቦትና ስርጭት መጨመር መቻሉን ገልጸዋል። በክልሉ በግብርና ግብአት አቅርቦትና ስርጭት ላይ የነበረውን ህገወጥነት ለመቆጣጠር ከባለ ድርሻ አካላት ጋር በቅንጅት በመስራት ውጤት መጥቷል ብለዋል። እንደ ክልሉ መንግስት ኮሚኒኬሽን ቢሮ ዘገባ በምክክር መድረኩ ላይ የግብርና ግብአት አቅራቢዎች፣ የዞኖችና የልዩ ወረዳዎች ባለድርሻ አካላትና የቢሮ ማኔጅመንት ተሳትፏል። ኢትዮጵያ የአፍሪካውያንን የጋራ ተጠቃሚነት የሚያረጋግጡ ፕሮጀክቶችን በማቀድና በመፈጸም ለፓን አፍሪካኒዝም መጠናከር ትልቅ ሚና እየተወጣች መሆኑን በህዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ገለጹ። ለምለም ዩኤል ተጨማሪ አላት። ተጠሪ ሚኒስትሩ ዶክተር ተስፋዬ በልጅጌ የውጭ ጉዳይ ኢንስቲትዩት ባዘጋጀው አርዳ የፖሊሲ ንግግር መድረክ ላይ ፓንአፍሪካኒዝምን ማጠናከር በሚል ርዕስ የመወያያ ጽሁፍ አቅርበዋል። ለፓንአፍሪካኒዝም እሳቤ ማንሰራራት መልካም እድሎችና ፈተናዎች መኖራቸውን በማብራሪያቸው ጠቅሰዋል። አፍሪካውያን ኢትዮጵያ አድዋ ላይ በተቀናጀችው ድል በመንሳት የፓንአፍሪካኒዝም እንቅስቃሴ በማቀጣጠል የራሳቸውን ልኡላዊነት ማወጅ መቻላቸውን አውስተዋል። ከዚህም ባለፈ በፓንአፍሪካኒዝም እሳቤ መሰረት የአፍሪካ ህብረትና ሌሎች ቀጠናዊ የኢኮኖሚ ሰሜኑ ማህበረሰብ ተቋማትን ማቋቋም ተችሏል፣ ብለዋል። በአሁኑ ዘመን ድህነት፣ ኋላቀርነትና የእጅ አዙር የቀኝ አገዛዝ ተጽዕኖ የፓን አፍሪካኒዝም ንቅናቄ ፈተናዎች መሆናቸውን ጠቅሰው የአፍሪካ ትምህርት ስርዓት በአፍሪካውያን ባህልና እሴት መቀረጽ አለበት ብለዋል። የ2063 አጀንዳ ራሱ መነሻው የፓን አፍሪካኒዝም እሳቤ ነው። እነዚህ ነገሮች ምን ያሳያሉ? የፓን አፍሪካኒዝም እሳቤ ትናንትም ሰርቷል፣ ዛሬም ይሰራል ወደፊትም ተስፋ ያለው እሳቤ ነው ብሎ መውሰድ ይቻላል። ብዙ አፍሪካውያን የኛ እሴቶች ብዙ አፍሪካውያን የራሳችን ባህል ብዙ አፍሪካውያን የራሳችን ታሪክ እያለን ከኛ የተሻለ ቦታ ሌላ እንዳለ ያድርግን ስናማትር ነው የቆየው። እነዚህ ችግሮች በብዙ መልኩ የፓን አፍሪካኒዝም እሳቤ በተፈለገው ደረጃ በአፍሪካ እንዳያድግና እንዳይጎለብት አድርጓል ብለን መውሰድ እንችላለን። ፓንአፍሪካኒዝም በ21ኛው ክፍለ ዘመን ተቋማዊ፣ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ፈተናዎች እንዳሉት ገልጸው አፍሪካ ችግሮቿን በአፍሪካዊ እውቀትና ጥበብ እንዲፈቱ የተጀመረው ጥረት ተስፋ ሰጪ መሆኑን ተናግረዋል። አህጉራዊና ቀጠናዊ ትብብር የሚፈጥሩ ፕሮጀክቶችን ማስፋፋት፣ ዲፕሎማሲ ግንኙነትን ለማጠናከር ና ኢኮኖሚያዊ ትስስር ለማፍጠን ያስችላል ያሉት ተጠሪ ሚኒስትሩ ኢትዮጵያ ምሳሌ የሚሆኑ ሚና እየተወጣች ነው ብለዋል። ታላቁ የኢትዮጵያ ህዳሴ ግድብ አፍሪካውያን በራሳቸው እውቀት ፕሮጀክት አቅደው መገንባት እንደሚችሉ ትምህርት የሚሰጥና ቀጠናዊ ትብብር በማጠናከር ለፓን አፍሪካኒዝም ማደግ ጉልህ ሚና እንደሚኖረው ገልጸዋል። ኢትዮጵያ ለፓን አፍሪካኒዝም ለሀያ አንደኛው ሴንቸሪ በሚመጥን መልኩ የፓን አፍሪካን ሳቤ እንዲሰራና እንደሚሰራ ለማሳየት ከፍተኛ ስራ እየሰራች ትገኛለች። ለምሳሌ የኢትዮጵያ ታላቁ ህዳሴ ግድብ በብዙ መልኩ የፓን አፍሪካን ፕሮጀክት ብለን መጥራት የሚንችለው አይነት ፕሮጀክት ነው። አንደኛ አፍሪካውያን በራሳቸው የተፈጥሮ ሀብት አቅደው አልመው ፕሮጀክት ቀርጸው መልማት እንደምንችሉ ማሳያ ነው። ሁለተኛ ደግሞ ከታላቁ የህዳሴ ግድብ የምናመነጨው ኃይል ለኢትዮጵያ ብቻ አይደለም። ስራውን በመስራት ኢትዮጵያውያን ብቻቸውን ነው የሰሩት። ግን ከታላቁ የህዳሴ ግድብ የሚገኘው ኃይል ደግሞ ኢትዮጵያን ከጎረቤት ሀገሮቹ ጋር እያስተሳሰረ ነው። ኢትዮጵያ በተለያዩ ዘመናት ለፓን አፍሪካኒዝም እሳቤ እድገት ታሪክ የማይዘነጋቸው ትላልቅ አሻራዎችን አኑራለች። ዛሬም ቀጥላለች ነው ያሉት። የኢትዮጵያ የፖለቲካ ፍልስፍና ተቀይሯል ያሉት ተጠሪ ሚኒስትሩ በሀገር በቀል የፖለቲካ ኢኮኖሚ ሪፎርም የአፍሪካን እሳቤ የሚያንጸባርቁ ለውጦች ተደርገዋል ብለዋል። እንደ ቢቢሲ ዘገባ በተለይም በመደመር እሳቤ የጀመረቻቸው ሀገር በቀል የሪፎርም ስራዎች ለፓን አፍሪካኒዝም መጠናከርና ለአጉራዊ ብልጽግና ትልቅ አስተዋጽኦ ያላቸው ተግባር ማሳያዎች መሆናቸውን ገልጸዋል። ፖሊሲያችን ኢትዮጵያዊ አፍሪካዊ መሆን አለበት፣ ፍልስፍናችን ኢትዮጵያዊ አፍሪካዊ መሆን አለበት ብለን ጀምረናል። ከዚህ አኳያ መደመር የሚል የሀገራዊ ለውጡ የሚመራበት እሳቤ ተቀርጿል። ይሄ እሳቤ ኢትዮጵያውያን በአግባቡ ተግባራዊ አድርገን ውጤታማነቱን ካረጋገጥን ለአፍሪካውያን ጭምር ሊሆን የሚችል ነው። ለምሳሌ በሌላው የኢትዮጵያ አኳያ በህዳሴ ግድቡ ዙሪያ ላይ የሚነሱ ጭቅጭቆችንም ቢሆን አፍሪካውያን ራሳችን በራሳችን ጉዳዩን መፍታት አለብን ተብሎ በአፍሪካ ህብረት ደረጃ እንዲታይ ነው የተደረገው። ኢትዮጵያን የውስጥ ችግሮችም ሲያጋጥሙ ለምሳሌ በሰሜኑ የሀገራችን ክፍል ያጋጠመው ግጭትና ጦርነትንም ቢሆን አፍሪካውያን የራሳችን ጉዳይ በራሳችን መፍታት አለብን ብላ ኢትዮጵያ አቋም ከወሰደች በኋላ ከአፍሪካ ህብረት ጋር ሰርተን ያመጣነውም ለውጥ ይጠቀሳል። ለእለቱ የያዝናቸው ዜናዎች የተከታተላችሁትን ይመስል ነበር። ከዜናዎቹ ጋር ምትዋብ እያሱ ነበርኩኝ። ከቀሪው የሀዲያ ቴሌቪዥን ፕሮግራሞች ጋር ሰና ጊዜ